ሰላም ሰላም ውድ የሰኔ ዘመቻ ልጅ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወዳዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራም ውድ ተከታታዮቻችን፣ በዛሬው ዕለት ደግሞ የምናቀርብላችሁ ከጥንት ኢትዮጵያውያን አንስቶ እስከ ኃይለ ሥላሴ ዘመነ መንግስት ድረስ የነበረውን የንግስና ስርዓት እየትን የሚነግሱበት ቦታ ያነጋገጥ ስርዓታቸው የንግስና ስማቸው ምን ይባል እንደነበረ እንመለከታለን። እንግዲህ ስርዓተ ንግስ በየጊዜው ተካሂዷል። በየጊዜው አዲስ የንግስና ስርዓት ተካሂዷል። ይኸውም ከኢትዮጵያ እስከ ቀዳማዊ ምኒልክ ዘመነ መንግስት በግዮን ዳር ባለ በድንጋይ ወንበር ላይ ሆነው ይነግሱ ነበር። መንግስታቸውም የዘንዶ መንግስት ይባላል። ሌላኛው ደግሞ ከአፄ አፊላስ እስከ አጼ አብርሃ ዘመነ መንግስት በአደባባይ ላይ ታላቅ የሰረገላ ዙፋን ተቀምጦ አንበሳና አጎሽ ከፊቱ አስሮ አንበሳውን አጼው በጦር ወቅቶ ይገድለዋል። ከገደሉም በኋላ በደሙ ይነከራል። ከዛም በኋላ ሺህ ዓመት ንገስ ተብሎ የኮከብ ምክብ ምልክት ያለበት ዘውድ በራሱ ላይ ይደፋል። በዚህ ዘመን ላይ የነበረው የንግስና ስማቸውም የንጋቱ ኮከብ መንግስት ተብሎ ይጠራል። ከአፄ አብርሃ እስከ አፄ ገብረ መስቀል ካሌብ ዘመነ መንግስት ካህናቱ መስቀልና ጥና ይዘው ብሩክ ዘይመት ዘበሰመ እግዚአብሔር እያሉ ይዘምራሉ። ከብሉይና ከአዲስ ስለ ንግስና የሚናገረውን ቃል በዝማሬ እየዘመሩ ጸሎትም እያደረጉ ንግስናውን ያከብሩለታል። ህዝቡም የሰሌልና የወይራ ቅጠል ይዘው በእልልታ በሆታ፣ በየቋንቋቸው የንግስናውን በዓል ያከብሩለታል። ይህም የመስቀል መንግስት ተብሎ ይጠራል። በዚህ ዘመን ላይ የነበረው የንግስና ሰማቸው በአፄ ገብረ መስቀል ከአጼ ገብረ መስቀል እስከ አጼ ዘርዓ ያዕቆብ ዘመነ መንግስት ብዙ ጊዜ በአክሱም የሚደረገው ስርዓት፣ በአዳፋ ላስታ ውስጥ በሚዘጋጀው የንግስና ስርዓት፣ በተጉለት ደብረ ዳጎ የነበረው የንግስና ስርዓት ሁሉም እንደየቀየው ያዘጋጁና ይነግስ እንደነበረ ዘግዱር አነጋገሳቸውን ጽፎት ነበረ። በመቀጠል ደግሞ ከአጼ ዘርዓ ያዕቆብ እስከ አጼ ኃይለሥላሴ ድረስ የነበረው የንግስና ስርዓት እንደሚታወቀው የአሸናፊው የአንበሳ ዘመነ መንግስት መሆኑን አንረሳ ሙ አንበሳ ዘእምነገደ ይሁዳ እያሉ ሁሉም ይነግሱ እንደነበርና መንግስታቸው በአንበሳ ይመስሉት እንደነበር እህቶቼ እና ወንድሞች ሁላችንም እናውቀዋለን። በጎንደር በሸዋ በቅርብ ጊዜ የነበረው የንግስና ስርዓትና ህግ ደግሞ በሚቀጥለው እንመለከታለን። አጼ ወይም ደግሞ ንጉስ የሚባሉት እሁድ ቀን ሙሉ ሌሊትና ጨረቃ ታይቶ ባህታዊ እና የህግ አዋቂዎች ተጠይቀው የንግስናውም ሥርዓት የሚካሄደው በቤተ ክርስቲያን ውስጥ ነው። ዝም ብሎ ሰው አይሾምም። ባህታውያን የህግ አዋቂዎች ተጠይቀው ነው። ኮከብ ታይቶ ነው። የጨረቃ ታይቶ ነው። ንግስና ላይ የሚቀመጠው ሰው የሚታወቀው እንግዲህ፣ ስርዓቱ እንደምንድን ነው ቢሉ፣ የንጉሱ መቀመጫ ወይም የንጉሠ ነገሥቱ ዙፋን ከቅኔ ማኅሌት ገብቶ ይዘረጋል ሽቱና አበባ ይዘረጋል ሽቱና አበባ በበላዩ ይነሰነሳል። መሳፍንቱና መኳንንቱ ስራውን እንደ ማይረጉ ይዞ ይቆማል። ካህናቱ ጎታ ልቤ ቃለ ሰና የሚለውን ዳዊት እየደገሙ ያዜሙታል። መወድስም እየተቃኙ በከበሮና በጽናጽል ይዘምራሉ። በዚህ ጊዜ አልጋወራሹ ወይም ደግሞ አቤቱ ይሁን ሲባል የነበረው የነጋሲ ዘር በብዙ ሰራዊት ታጅቦ ወደ ቤተ ክርስቲያን ይገባና በተዘጋጀለት ዙፋን አጠገብ ሄዶ ይቆማል። ከዚያ ጳጳሱ ከራሱ ላይ ጠጉሩን በመቀስ ቆርጦ ከሰባት ቆቆረጣን ጋር ባርኮ ለቀሳውስቱ ውስጡ ይሰጣል። ቀሳውቱም በጥና ውስጥ አድርገው ታቦቱን ሶስት ጊዜ እየዞሩ ያጥኑታል። ከዚያም መልሰው አምጥተው የንግስት የንግስት መቀመጫ መማፀኛ ከሚባለው ድንጋይ ላይ ንጉሰ ነገስቱ አስቀምጠው ከጽና ውስጥ ያለውን እሳት ፍም በወርቅ ፀሐይል አድርገው ቀባሚሮን በዮርዳኖ ፀበል ያፈሱበታል። ከዚያም ከዳዊት መዝሙር ንጹ አነ አመሃዊያ ንዑስ አነ አመሃዊያ ከሚለው ጀምሮ በቅብአኒ ቅብአ ቅዱስ እስከሚለው ድረስ ይደገማል። ካህናቱም ተክእወ ሞገሰ ምንከናፈሪከ ይሉና ቅነት ሰይፈከ ቅነት ሰይፈከ ኃይለ ውስተ ሀቂከ እያሉ ባለወርቅ ሰገባ ሰይፍ ያስታጠቁታል። ከዚያም አርት ሰራ ወንገስ ይሉና ወደ ቤተ መቅደሱ ይገባል። ከዚያም ጳጳሱ ቅባ መንግሥት የተባለውን የሜሮን ዘይት በራሱ ላይ ይደፉለትና አዲሱን ስመ መንግሥቱን ይኩን ስመከ አጼ እገሌ ንጉሠ ነገሥት ዘኢትዮጵያ ስዩመ እግዚአብሔር ይሉታል። ቄስ አፄው የወርቅ ዘንግ ያስጨብጠዋል። ራቅ ማሰሪውም ዘውዱን በክብር ይዞ ቆይቶ በራሱ ላይ ያስቀምጣታል። ከዚያም ራቅ ማሰሪው ሺህ ዓመት ያንግስ ብሎ ስሙን ይጠራዋል። ከዚያም ሕዝቡ ሶስት ጊዜ ይሰግዱለታል። ሺህ ዓመት ንገስ እያሉ እምቢልታና ነጋሪት ሶስት ጊዜ ይጮሃል። ከዚያም የወርቅ ዘንጉ እንደያዘ የወርቅ ዘውዱን እንደደፋ በተዘጋጀለት ዙፋን ላይ ይቀመጣል። ካህናቱ መንበርከ እግዚኦ ለዓለም ከርቤ ወቅንዓት ከሚለው ላይ ሲደርሱ ዲያቆኑ አልዓልኩ ኅሩየ እምሕዝቤ ይላል ወጨጌው ወይም ደግሞ ንቡረ እድ ከሉቃስ ወንጌል ብእሲ ክቡር የሚለውን ሲያነቡ፣ ጳጳሱ በእንተዝ ቅብአካ በእንተዝ ቅብአ ከእግዚአብሔር አምላክከ እንደገና ልዩ የሆነውን ቅብአ መንግሥት ይቀቡታል። ይኸውም ልዩ የሚያደርገው ከ24ቱ እፅዋት ተቀመመው ቅብአ ነገሥት ወይም ደግሞ ቅብአ መንግሥት ስለሆኑ ነው። ይህንን በቀደመው ፕሮግራማችን አንስተነዋል። አንደኛ ሰባት ቀለማት ወይም ደግሞ ነደ ቀለም ከርቤ፣ ሁለተኛው ሶስተኛው ኮረሪማ፣ አራተኛው ሴቴ ጥቁረሪያ፣ አምስተኛው ናትሪ ነጭሪያ፣ ስድስተኛው የሎሚሸት የምትባል ቅጠል፣ ሰባተኛ ሰንደር፣ ስምንተኛ ቅርንፉድ፣ ዘጠነኛ ጃውሊ የድንጋይ ጣል፣ አስረኛ ሰንውል፣ አስራ አንደኛ የባረጣል፣ አስራ ሁለተኛ እጽ መዓዛ 13ኛ የወይራ አበባ እና ፍሬ 14ኛ የትርንጎ አበባ 15ኛ የዶግ አበባ 16ኛ የእንኮይ አበባ 17ኛ የጠንበለል አበባ 18ኛ የቅግ አበባ 19ኛ የጽጌሬዳ አበባ ሀያ የእንቧይ አበባ ወይም እንዲሁም ደግሞ ፍሬ ሀያ አንደኛ የዋንዛ አበባ 22ኛ እጻ አብሪት ጥርፊትና አበባ የአዞ አረግ 24ኛው ነው። ከነበው እነዚህ ሁሉ ተጠራቅመው በንጹህ ስፍራ ተዘጋጅቶ አርባ ቀን ይደፈደፉና በአርባኛው ቀን መጀመሪያ ቀባታቸው ቀጥሎ ደግሞ የእንፋሎቱ ላጎት ይጠራቀማል። ከዚያም በሱባኤ ጸሎት ይጸለይበታል። ጸሎቱም ከዳዊት የተቃጣ ሃያ አራተኛው የዳዊት መዝሙርና ሌሎችም ይደገሙበታል። ቅባ መንግስት የሚባለው ዘይት ይህ ነው። ከነዚህ ጸዋቶች የወጣ ነው። ይህኛው የቅባ መንግስት የሚባለው ዘይት የሚዘጋጀው ማለት ነው። አሁን ወደ ንግስናው ስርዓት እንመለስና ከዚህ በኋላ ቅዳሴ ይገባሉ። ምስባክ ስመ ባሕከ በበረከት ሰናይ፣ ወንጌል ደግሞ ከሉቃስ ወንጌል ወይም ደግሞ ከማቴዎስ ወንጌል ይነበባል። ምልጣን በመንፈስ የሐውር መዝሙርም ዋህድ አልቦ አልቦ ዘአብ ይባላል። ቅዳሴው ካበቃ በኋላ ንጉሱ ከቤተ ክርስቲያን ወጥቶ ፊት ለፊት በሰረገላ ዙፋን ላይ ይቀመጣል። ራቅ ማሰሪውም ተፈስሁ ሲል ካህናቱ ተፈሳይ ነው፣ ታሰኝ ነው ይላሉ። የብውል አምላክ እገሌ ንጉሠ ነገሥት ባለ ጊዜ ደግሞ ካህናቱ ንሴብሆ ይላሉ። ጳጳሱ ስለ ንጉሡ ስለ ንጉሠ ነገሥቱ ከህዝቡ ጋር ጸሎት ያደርጋሉ። ከጸሎት በኋላ በረከተ በረከተ ቆስጠንጢኖስ ወቴዎዶስዮስ ይደርብ ሲሉ እጨጌው ደግሞ በኢትዮጵያ ንጉሥት በኢትዮጵያ ነገሥት ስም በነ አብርሃም በነካሌብ ስም ይባርኩታል። ህዝቡም ሺህ ዓመት ንገስ እያሉ በክብርና በእንቢልታ በሆታና በለልታ ያከብሩታል። ሴት ንግስት ደግሞ ስርዓተ ንግስና ሲሆን እንደዚህ ነው። እቴ ወይም ደግሞ እቴ ጌቱ በተዋበና በአማረ የወርቅ ጌጥ የተንጠበጠበበት ለብሳ፣ በተለያዩ ጌጦች አሸብርቃ፣ ንጉስ ባለበት ዙፋን መታ በንጉሱ ቀኝ ትቀመጣለች። ካህናቱ በህብረት ወጥተው ንግስት በየማነከ ሲሉ ህዝቡ ወይም ደግሞ መሳፍንቱና መኳንንቱ ወይዘከሩ ስምኪ በኩሉ ትውልደ ትውልድ ወተሰሚዮም መላእክት እያሉ እስከ መጨረሻው ይዘምራሉ። ከዚያ ሊቃውንት ቄስ ከአፄው ወይም ደግሞ ቀጌው ይባርከዋል። ቃል ራቅ ማሰሪው ቅብአ መንግስት በጳጳሱ እጅ ከተቀባችሁ በኋላ ዘውዱን በራሷ ይደፋላታል። ንግስቲቱ ቁማ ከመሃል የሰለሞን ወልድ ሆየ ጻዳ ወቀየ እስከሚለው ታነባለች። ከዚያም በክብር ወደ ቤተ መንግስቱ ንግስቲቱና ንጉሱ በተዘጋጀላቸው ሰረገላ ተቀምጠው ይሄዳሉ። ህዝቡም በእልልታና በሆታ እቴጌ ግዝ እቴጌ ኢግሮዲ እያሉ እቴጌ እግዘትን ኢግሮዲ እያሉ ይዘፍናሉ። ከዚያም ትልቅ ደስታ ይታያል፣ ይደረጋል ማለት ነው። እንግዲህ ስላነጋገሱ ይህን ያህል ካነሳን ደግሞ፣ በሚቀጥለው ንጉሰ ነገስት ወይም ደግሞ ንጉስ መሆን የሚገባው እንዴት ያለ ሰው ነው? የተማረ ነው ወይስ ጀግና፣ ጀግንነት ያለው ነው የሚለውን ደግሞ በቀጣይ መራገብራችን በቀጣይ ፕሮግራማችን እንመለከታለን። ስለተከታተላችሁን እናመሰግናለን። ይቆየን።